በዓለም ላይ ያሉ ሀገራትን ረጅም ርቀት ተጉዞ ከማየት በፊት ኤምባሲዎቻቸውን በመጎብኘት ብቻ ስለ ሀገራቱ ግንዛቤ እንዲኖራቸው በሚያደርገው ፓስፖርት ዲሲ በተሰኘው ፕሮግራም አማካኝነት ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በብዙ ሺዎች በሚቆጠሩ ሰዎች ተጎብኝቷል። በኢትዮጵያ ባህላዊ ምግቦች እና አልባሳት እንዲሁም በታሪካዊና አርኪኦሎጂካዊ ቅርሶቿ መማረካቸውን የገለጹት ጎብኚዎች ዝግጅቱ የቱሪዝም መዳረሻቸውን ኢትዮጵያ አድርጎ ለማሰብ መልካም ሁኔታን እንደፈጠረላቸው ተናግረዋል። በጣም አስደናቂ ነው። የብዙ ሀገራት ኤምባሲዎች እጅ አለው። ይህ በጣም የተለየና አስደሳች ነው። ምግቡ፣ ሙዚቃው፣ ሌሎችም ዝግጅቶችን ወድጃቸዋሉ። እዚህ የሚታዩት አልባሳት በጣም ደስ ይላሉ። እነዚህ አልባሳት በእጅ የሚሰሩ መሆናቸው ደግሞ በእጅጉ አስገርሞኛል። ኢትዮጵያን በጣም እወዳታለሁ። ኢትዮጵያ ቡና መገኛ መሆኑን መጠን በደንብ በጣም የሚወደዱት ከሩቅ ቦታ እየመጡ እያዩት ነው ደስ እያላቸው የጠጡ ያሉት በጣም ፍሌቨሩ በጣም ቆንጆ ይሆናሉ ኢትዮጵያ ቡና አላችሁ ወይ ስጡን አሁን እራሱ እያሉን በጣም ደስ ብሏቸው ነው የተለየ ነው አገላለጻቸው ስለ ቡናችን እኛ ከምናውቀው በላይ እነሱ በደንብ ያውቁታልና በጣም ደስ ብሏቸው ነው የሚጠጡት ያ ደግሞ ለኛ በጣም ደስ ይላል ይሄንንም ደግሞ ድል አግኝተን እዚህ መተን ማስተዋወቃችን ትልቅ ነው። ደስ ብሎ ነው እያስተዋወቀን ያለው የበለጠ ቻንሱ ማግኘታችን ማለት ነው። የሰው ዘርና የቡና መገኛ የሆነችውን ኢትዮጵያ የሚገልጹ ነገሮች እዚህ በማየቴ ጥሩ ጊዜ እንዳሳልፍ አድርጎኛል። እዚህ ካለው ሰው ጋርም በመዝናናቴ ደስ ብሎኛል። በዓለም የተለያዩ ሀገራትን ተዘዋውሬ ተመልክቻለሁ። ኢትዮጵያውያን ልብ የሚያሞቁ ህዝቦች ናቸው። የኢትዮጵያን ምግብም በጣም ወደዋለሁ። በዝግጅቱ ላይ የተገኙት በአሜሪካ የኢትዮጵያ ልዩ መልክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዳለም ኤምባሲው በዚህ መልኩ በብዙ ሺዎች መጎብኘቱ በህዝብ ለህዝብ መካከል ያለውን ግንኙነት ከማጎልበቱን ባሻገር ቱሪዝምና ኢንቨስትመንትን ለመሳብ አስተዋጽኦ ያደርጋል ብለዋል። የኢትዮጵያን ገጽታ ለውጭው ዓለም በተለይ ደግሞ አሜሪካን ሀገር ለሚኖሩ የአሜሪካ ዜጎች ለማስተዋወቅ በጣም ትልቅ አስተዋጽኦ ያለው ነው። ከዛ በተጨማሪ ደግሞ የኢትዮጵያ የቱሪዝም መዳረሻዎችን ጎብኚዎች እንዲያዩቸው እዚህ በተለያየ በምስልም በቪዲዮዎች የተቀረጹ የቱሪዝም መዳረሻዎችን በማሳየት ኢትዮጵያ ውስጥ ሄደው ወደፊት ኢትዮጵያን እንዲጎበኙ እና የበለጠ ኢትዮጵያን እንዲያውቁ ለማነሳሳትና ስለ ኢትዮጵያ የተወሰነ ግንዛቤ እንዲኖራቸው ለማድረግ የሚያስችሉ አይነት ስራዎችም እየተሰሩበት ነው ያሉት። እና ስለዚህ በአጠቃላይ የህዝብ ለህዝብ ግንኙነቱን የኢትዮጵያን የቱሪዝም እና የኢንቨስትመንት አማራጮች በዚህ በአሜሪካ ሀገር የሚኖሩ ዜጎች እንዲያውቁት ለማድረግ ትልቅ አስተዋጽኦ እያደረገ ያለ ነው። ፓስፖርት ዲሲ በየአመቱ በሜይ ወር ላይ ተቀማጭነታቸውን ዋሽንግተን ዲሲ ያደረጉ ሀገራት ኤምባሲዎቻቸውን ለጎብኚዎች ክፍት በማድረግ ታሪካቸውንና ባህላቸውን እንዲሁም የቱሪስት መስህቦቻቸውን የሚያስተዋውቁበት ፕሮግራም ነው።